ሁለቱ መሪዎች ትናንት በብሔራዊ ቤተ መንግሥት ተገኝተው ለጋዜጠኞች በሰጡት መግለጫቸው በሁለትዮሽ ግንኙነታቸውና በአካባቢው ግንኙነታቸው አተኩረዋል። በሁለትዮሽ ግንኙነታቸው አኳያ በንግድ ለመተሳሰር ስምምነት መፈራረማቸውን ገልጸዋል። ከዚያም ባሻገር በመንገድ በቴሌኮሚኒኬሽን፣ በኤሌክትሪክ ኃይል አቅርቦትና መስመር ዝርጋታ እና በመሳሰሉት መስኮች የተጀመሩ ሥራዎችንና የተቀረጹ እቅዶችን በየበኩላቸው ዘርዝረዋል። የአካባቢ ሀገሮችን በተለይም የአፍሪካ ቀንድ ሀገሮችን በተመለከተም የሱዳኑ መሪ ፕሬዚዳንት ኦማር ሀሰን አልበሽር የጀመሩት በአካባቢ ባሉ ሀገሮች መካከልና በሀገሮቹ ውስጥም ችግሮች እንዳጋጠሙ አስታውሰዋል። ከሁሉም ባይሆን ከብዙ ችግሮች እንደወጡም የጠቅላይ ሚኒስትር ኃይለማርያም ደሳለኝን የቀደመ ንግግር ተንተርሰው አስታውሰዋል።

አንድ አይነት ስምምነት ያለ ይመስላል። ኤርትራንም ወደዚህ ለማስገባት በብርቱ እየሰራን እንገኛለን። ይህንን በማድረግ የአፍሪካ ቀንድን ምጣኔ ሀብት ማኅበረሰብን የሚመስል አካል ለመፍጠር እየሞከርን ነው። ይህ ደግሞ ደህንነትን ጸጥታንና መረጋጋትን ለማስፈን የአካባቢው ሕዝቦች ሁሉ ፍላጎት ነው። ጠቅላይ ሚኒስትር ኃይለማርያም በበኩላቸው በአፍሪካ ቀንድ ያሉ ሀገሮች ሁሉ በአንድ ወይንም በሌላ ነገር መተሳሰራቸው የማይቀር እንደሆነ አስገንዝበው በደህንነትና ጸጥታ ረገድ ያሉ ችግሮችንና መፍትሄዎቻቸውን ሁለቱ መሪዎች በስፋት እንደቃኙት ተናግረዋል። አክለውም ለአፍሪካ ቀንድ ሀገሮች ውህደት የኢትዮጵያና የሱዳን ግንኙነት መልካም ምሳሌ ሊሆን እንደሚችል ጠቁመዋል። ሆ በአፍሪካ ቀንድ ያለን ሀገሮች ህዝቦቻችን ተመሳሳይ ናቸው። ስለሆነም በአፋጣኝ ተቀናጅተን ለሕዝቦቻችን ሰላምን፣ መረጋጋትንና ብልጽግናን ማምጣት አለብን። ይህ ነው የግንኙነቶቻችን መሠረት። ላረጋግጥላችሁ የምፈልገው የኢትዮጵያና የሱዳን ግንኙነት እጅግ በጣም ጥሩና አርአያ ሊሆን የሚችል ግንኙነት እንደሆነ ነው። እኛ ሁለታችንም መሪዎች ይህንን ግንኙነት እያጎለበትነን ከፍ ወዳለ ደረጃ ልናሳድገው ተስማምተናል። ፕሬዚዳንት በሺር ይህንኑ ግብ በተለየ መንገድ ያቀረቡት ይመስላሉ። የምንነጋገረው በእነዚህ ሀገሮች መካከል ስላለ የንግድ ነጻነት ነው። በኢትዮጵያና በሱዳን መካከል ይህ ተግባራዊ ሆኗል። መሠረታዊና ዋናው ግብ በሁለቱ ሀገሮች መካከል የሰዎችና የሸቀጦች ነጻ ዝውውር እንዲኖር ማድረግ ነው። ሌላው ዋና ግብ ደግሞ በአካባቢው ሀገሮች መካከል ፍጹም ውህደት እንዲፈጠር ማስቻል ነው። ይህ ለአፍሪካውያን ወንድሞቻችን መልካም አርአያ የሚሆን ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው የአሁኑ የፕሬዚዳንት ኦማር ሐሰን አህመድ አልበሽር ጉብኝት ቀደም ሲል ሁለቱም ወገኖች ሲለዋወጡ ከነበሩት ጉብኝቶች በአይነቱ የተለየ እንደሆነም አስገንዝበዋል። የአሁኑ መንግሥታዊ ጉብኝት ሀገሮቻችን ይበልጥ እየተቀራረቡና ስትራቴጂያዊ ግንኙነታችንም ጥልቀት እያገኘ እንደሆነ ለማሳየት ነው። ከዲፕሎማሲ አንጻር ይህ ትልቅ ትርጉም አለው። እናም የተለመደው ወደ የዋና ከተሞቻችን እየተገባበዝን የምንለዋወጠው ጉዞና ጉብኝት አይነት አይደለም ይሄ። ይህንን ግንኙነታችንን ይበልጥ ለማጠናከር የተከናወነ ተግባር ነው። ምክንያቱም ሰላማዊ፣ ጠንካራና የበለጸገ አካባቢ እንዲኖረን እንፈልጋለን። ፕሬዚዳንት ኦማር ሀሰን አልበሽር በኢትዮጵያ የሚያደርጉትን ይፋ የሥራ ጉብኝት ነገ ይፈጽማሉ።